ቃ በቀልድ ዛሬ ልትገለኝ ቁርጠት ተነስታለ እኔ እየቀለድኩ አይደለም የምርኝ እናንተ ቀልዳችሁ አያልቅባችሁም እኔ በቃ ልሄድ ቻው በቃሽ ወይ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ውድ ተመልካች፣ ዛሬ እንግዲህ አዲስ ቪዲዮ ይላችሁ የመጣችሁት ኖላዊ ድራማ ክፍል ሰላሳ አራት ነው። ላይ ክፍል እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እዩት፣ አዳምጡት፣ አጫውቱት ቻናል እየዘደላችሁ ነው። እንግዲህ ውድ ተመልካች የሀና እናት በጣም ታማርና ሀና በጣም ተቸግራለች። ሀና በጣም እንትን እየተጨናነቀች ነው። እና አለቃዋ ስራ ቦታ እንኳን እንድትጨናነቅ ስለማልፈልግ ሂጂ ሂጂ እያለቻት ነው። ቤተክርስቲያን ሄዳ እየጸለየች

ፈቃደኛ ሆነች ብሎ ዞሮ ቅጥል እያለ ነው። ዞሮ እንግዲህ በድብቅ ሀናን እያፈቃራት ነው ይመስለኛል። እኔ አልገበኝ ጉዙም እነ እንግዲህ ውድ ተመልካች፣ እዚህ ጋር አትጨናነቁ። አባትሽን ሄደሽ ማየት ትችላለች። አባትጓ ሌደ ቤተክርስቲያን ነው የሚሄደው እያለች ነው እንግዲህ ሀና የሀና አባትም ፍቅርን መርካ መሬ ይዛ መጣ። ጠይቀዋለች። ጠይቃው ከሱ ጋራ ተጫውታ አንዳንድ ነገር ቀልድ አድርጋ ምግብ በልታ ማን የሰራው ብላ ምግቡን ጠየቀች። ሀና ነች፣ ሀና ነኝ። እንደ ሀና በጣም ባለሙያ ነች። ምግብ እንደዚህ ትሰራለች ወይ ሲባል እኔ ነኛ ስለማመርኩት አባቴ እኮ ምግብ መስራት አይችልም። ሰርትችኝ ወይ ብሎ ሲቀላለሉ ነበር እና እሱ ጋር ውላ ደግሞ ሀና ወደ ቤቷ ጸሎቷን መልሳ ወደ ቤት ስትሄድ ሀና ጋ እንደዋለች ሀና ሀና ጋ የሀና ጋር እንደዋለች ለሀና ነገረቻት። ሀና በጣም ደስ ብሏታል። እንግዲህ ውድ ተመልካች እዚ ጋ ደግሞ የሀና አለቃ እንትን ነች ጓደኛነች። እዚህ ጋር የሀና አለቃ የጠፋችዋ ልጅ ተገኝታ በቲቪ በጣም እያዩት ነው። በጣም እያዘነች ነው የሀና አለቃ ከዚያ በኋላ ነው እንግዲህ እቺ አክስታቸው ነው። ወይኔ ፋሚሊ ቢሆን የማቀው ነገር የለም የተበረታቱት ማለት ነው። እያበረታታች ነው እንግዲህ። እኔ ልጅን ሳላመጣ ቤት እንዴትም ማደር አልችልም፣ እንዴትም ማደር አልችልም እያለች ነው የሰላም እናት። እንግዲህ ውድ ተመልካች ምንም ማድረግ ስለማይቻል

ሁላችሁም ይሄንን ቪዲዮ ላይክ እና ሼር እያረጋችሁ ብታበረታትን ጥሩ ነው ግን ላይክ አታረጉ ሼር አታረጉ ዝም ብሎ ቪዲዮ ሰርቶ መልቀቅ ለመንፈስ ነው ወይ ለሰው ልጅ ነው እና ቢያንስ ዩቱብ ያሉቤት እንኳን ምንም አያውቁም እነሱ ስለ ቻናል ቻናል እኮ ሰው ያስፈልጋል እኛም ለጊዜያዊ ነው መሰጋቱ የምንሰራው እንጂ አደባባይ መውጣት እንፈልጋለን። አደባባይ መውጣት ስል ስላችሁ በቢዝነት፣ በስራ፣ በሰው መርዳት፣ በሁሉም ነገር አለና፣ እንግዲህ ያህና የሰላቤቱ እና እዚህ ጋር በጣም ደንግጣ ቁጭ ብላለች። በጣም ደንግጣ እንደወደቀች ነው የሚያሳያችሁ ማለት ነው ውድ ተመልካች። የሆነ ግን ያው ነገሮቹ በጣም ከበርበድ እያሉ ነው ነገሮቹ። እንግዲህ ወደዚህ ድራማም እናያለን። ድራማው ጋሼዬ በጣም ያሳዝናል፣ ያመኛል ነው እና እና ደግሞ በሰው ቤት እንግዲህ እንደኛው አስቡት። ሰው ቤት እየሰሩ አባትና እናትን ማስታመም ማለት እኔን በጣም ከባድ ነው እና ካልና በጣም ቆንጆ ልጅ ነች። እንግዲህ እግዚአብሔር አምላክ ደግሞ ቆንጆ ትዳር ሚስታት እና ሰው ቤት እየሰሩ ቤተሰብን ማስተዳደር በእውነት በጣም ከባድ ነው እና እንግዲህ እንከታተላለን። ላይክ እያደረጋችሁ ብታበረታቱን እኛም ለአነጋገር አግያ ለማምጣትም ለእኛ በጣም ከባድ ነው። አንኳ ከውባችሁ

እኔ ምን ምን አውቃለሁ? ምናሴ ፎቷዋ እኮ ያ ሴት ነው። ቆይ ታሪኩስ ቢወ ቆይ ግን ፈጣሪ ምን አይነት ዱበ ኔ ጣለብን። እሽ ቆይ ምን ማድረግ ነው የሚችለው? ቆይ ምንድን ነው አሁን የምናደርገው?